አሰላሙ አሌይኩም ራህመቱላሂ ወበረካቱ፣ ውድና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ተወንድሞቼን ሰላም ብያለሁኝ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ዛሬ እንግዲህ ማለት ነው ትንሽ አስቸጋሪ የሆነ ነገር ገጥሞኝ ነው የማወራችሁ። ያው በእኔ የደረሰው በእናንተ እንዳይደርስ ነው። እንግዲህ በጠራራ ፀሐይ ላይ የሚገርማችሁ ነገር በእግሬ እየሄድኩኝ ስልኬ ላፉኝ ማለት ነው እና በኔ የደረሰው እናንተም እንዳይደርስ ላስጠነቅቃችሁ ነው የፈለግኩት በተለይ እን የምትመጡ ከውጭ የምትመጡ ልጆች እን ይጻፍብናል ማንድ እንደ የሚገርማችሁ ነገር እኛ እንግዲህ በእግራችን እየሄድን ቤታችን ደርሰን በቃ ሁለት ደቂቃ ሶስት ደቂቃ ሲቀረን ግድ የሆነ ባጃጅት እየመጣች እያለች ሄደችን ልፍ ብላን ሄደችኛን ከዛ ሀይላንድ ጋዝ የያዘ ሀይላንድ ጣል አደረገ። ህድት አቀብለኝ አቀብለኝም አለው። ከዛ ኑሩ ሊያቀብለው ህድት አለ ሀይላንዱን አቀበለው። ሀይላንዱን ካቀበለው በኋላ መንዳት ጀመረ። መንዳት ከጀመረ በኋላ ደግሞ ቆም አደረገ። እኛም መንገዳችንን ጀመርንና እባካችሁን ቶሎ እስኪ እኔ ደስ ይበለኝ እንደው በማርያም ምናምን አለ። በጣም ተማጸነ ማለት ነው። ከዛ አረኛ ደርሰናል እባክህ ቢለው ቢለምነው ቢለምነው ወየት አልኳችሁ፣ ወየት በቃ ይዣችሁ ካለልኩኛ አለ ማለት ነው። ከዛ በቃ ሻልና ተኋላ ላካ ሁለት ሰው ይጭኗል። እኔ አላየሁም ጭርሽ፣ መጫናቸው ኑሩም አላየሁኝም ማለት። ከዛ ልንገባስ ነን፣ ና ያንቺ ፊት አለኝ እኔ። ከዛ ፊት ቁጭ አልኩኝ። ስልኩ እንግዲህ እኔ በጀ ነው የያዝኩት፣ በጀ ነው ስልኩን፣ በጀ መያዜ እናስታውሳለሁ። ስልክ አውርቼ በጀ ይዤዋለሁ ጨርሼ ማለት ነው። ከዛ ና ያንቺ ፊት አለኝ። ከዛ ፊት ተቀመጥኩኝና እንደገና ኑሩም ከኋላ ገባ። ከኋላ ሲገባ ሰውየው ሌላኛው ሰውዬ ስልክ ያወራል ግን ውሸቱን ነበር የሚያወራው። ከዛ ባጃጅቱን ልክ እንደ አልሄድለት እንዳለች አደረገና ና ና ና ነቅስ ያረጋ እንግፋት እንዳለው ኖሮ አይ ችግር የለም በቃ አንቺ እጅ ኋላ አለኝ ተነስ። እጅ ኋላ ሄድኩኝ እግሬ ተንጠልጥሎ በጠራራ ፀሐይ ማለት ነው። ወይት ይዞ ይጥለናል። እኛ ቤታችን በሌላ ሀገር፣ እሱ ይዞ ነው ሄዶ በሌላ ሀገር እና እንደዚህ አድርጎ ስልኬን እንደው ስልኬን አልኳቸው በርግጥ የኖሩ ስልክ ነበረ የኔ ስልክ ፖርሳዬ ነው፣ የእሱን ስልክ ነው ስልክ አናግሬ ነው በጀ ያስኩት። እንደዚህ አድርገው በጠራራ ፀሀይ ስልኬን በሉኝ፣ ይላቸዋለሁ ሐባይብ የኢትዮጵያ ሌባ በጣም አስቸጋሪ ነው። የሚገርማችሁ ነገር ሰው አሁን እንደዛ ብለን ስንነግራቸው ኑሩ ራሱ በኋላ እንደዚህ ያደርጋሉ እኮ። ያው ግን በቃ እኔ ምን እንደነካኝ አላቅም፣ አለ አላለም ይወዱ ኑሩ እኔ ደርሻሉ ምናምን ሲለው እኔ እየመራሁ ነው በቃ ወዲባጃጅቱ ኔ ለራሴ እየሄድኩ ነው። በደንብ አስታውሳለሁ ይሄን በደንብ አስታውሳለሁ ማለት ነው። ወደ ባጃጅቱ እየገባሁኝ ነው። ከዛ እንደዚህ አድርጎ በጠራራ ፀሀይ ቤታችንም ሳያደርሰን ያን ብቻ አይደለም፣ ውስጥ ያሉት ሰዎች ሹፉም ሁን ያሉ ናቸው። አለ ኑሩ። እኔ ግን አልዞርኩኝም። በቃ ምንም አላልኩ። ተንጠልጥለን ስለሆነ ያለ ነው። ቦታውን በጣም ጠባብ ስለሆነ እንግዲህ ባጃጅ ና ባጃጅ ሶስት ሰው ነው የሚይዘው። እኔ ያው ኑሩ ላይ እንዴት ተቀመኩ ነው። እንግዲህ ከፊት እኔ ሹፌሩ ከእጀ ላይ ይውሰደው፣ ከኋላ ያሉት ከእጀ ላይ ይውሰዱት። ምንም ማቀው ነገር የለም። ብቻ አልহামዱሊላ ረብ አልዓለሚን ጦሳችንን ይዞት ይሂድ ከዛ ያም ብቻም ሳይሆን ደግሞ እንግዲህ ያኔ ይዞን ህዷል ሱቁ ያልሆነ ቦታ ነው በቃ ዙ ወረዱ አለ ዙ ወረዱ ሲለ ኑሩም ይሄ አይደለም ቤት ያላለ ምንስ ብዙ አላቀውን በርግጥ ግን ጭር ያለ ቦታ ምንም ምንም የሌለበት ቦታ ነው ይዞ ሆዶ ሲወርድ ኑሩም እንግዲህ ለምንድነው ቤቴ የጣልሃለሁ ያ ብለኸኝ፣ ይህ የጣልከኛል አለ ምን አላለ። ጸጥ ብለን ወረን ውረድ ብለን ባጃጅቶ ህድት ስትል ሪሃና ስልኬ ይሳለኝ። ከዛ እኔ ምን አቀለው ዞር ብዙ ብነን ሻንጣ ብንገባ ኪሱ ቢገባ እንደዚህ ሆኖ ስልካችንን ተበላን ላችኋለሁ። ሀባይብ አስቸጋሪ ነው ወላሂ። ኢትዮጵያ እንደሆነ ለምን እንደዚህ እንደሚያደርጉ አላውቅም። ፍጥናቱ ግን እኔ ሲሄድ የተወሰነ አስታውሳለሁ። ሲነዳት በቃ በጣም ነው ይነዳት ላካስሱ በቃ የሚፈልገው ወስዶ ነው። በዛም ላይ ደግሞ አልሀምድሊላሂ ደግምሮናል እንጂ እንደዛ ይዞ ሆኖ ፍናርጎ እንደዚሁ እንደሚያስነኩት የሚያስነኩት ነገር አላቸው እየተባለ ነው። እንደዛ እንደሚያስነኩት አስነክቶ ራሱ ፍንፍን አርጎ በቃ እንደዛው እንደ በሳውዲው እፍናርገው ነው ይሄን ያክል ብራንቱ ነው። እንደዛ አንጡ ማለት ራሱ ጀምረዋል እየተባለ ነው። ከዛ ሂዶ የዛን ቀን ኑሮ ቶሎ ብሎ መስመር ለምሳ ስንወጣ ነው እንግዲህ መስመሩ ሊያዘጋ ሲሄድ ምን እንዳሉ ታውቃላችሁ? አንተ አሁን እንግዲህ ሰባት ሰዓት ነው የሚሆነው ስድስት ሰዓት አልፏል። አንተ አሁን 31ኛ ላይ ያስመሰግም ከሎ በዛሬው እለት አሉት። ተመልከቱ 31 ሰው እስከ 6 ሰዓት ባለው ከጧት እስከ 6 ሰዓት ባለው ውስጥ ሰላሳ አንድ ሰው ነው ማለት ነው ስልኩን የተሰረቀው። እና በጣም አስቸጋሪ ነው። እዙ ራሱ እዙ ስራ ቦታችን ላይ እንደዙ ከስንት ቀን በፊት እህቴ በተሰረቀች በሶስተኛ ቀኗ እሷ እዙ ስራ ቦታዋ ላይ ነው ቁጭ እንዳደረገችው ነው ብድግ ያደረጉት ማለት ነው። እና የኢትዮጵያ ሌቦች አስቸጋሪ ናቸው። መጠንቀቁ አሪፍ ነው እላቸዋለሁ። ሀባዊ በእርግጥ ብትጠነቀቁም እኔ በጥንቃቄም ከኔ ወዲያ የተጠነቀቀ እኔ በጣም እጠነቀቃለሁም ግን በጥንቃቄ አይደለም የሚሆነው። በእርግጥ አላህን ቀድሮታል። ግን ደግሞ አሁን ኑሮ ይሄንን ሙዳቸውን ያውቃል። ግን ሀላስ የሚያደርጓችሁ ነገር፣ የሚያፈዝ ነገር ስለሚያደርጉባችሁ አይታወቃችሁም ማለት ነው። እንደዚህ በጫት ጫት አላምጠው በጫት እፍ ይላሉ አሉ። ለውዝ አላምጠው እንደዚህ በለውዝ ይተፋሉ አሉና በጣም አስቸጋሪ ሆኗል። ልጆችዬ የምትመጡ ልጆች አዲሶች ተጠንቀቁ እላችኋለሁኝ እኔ አልሐምዱሊላህ በእርግጥ ሶስት አመት ተጠቅሞታል ስልኩን ያን ያክል እንትን የሚል አይደለም አልተጎዳም በእርግጥ ግን ደግሞ ምንም ይሁን ገንዘባችሁ እስከሆነ ድረስ የማታውቁት ሌባ ሲወስዳችሁ ትናደዳላችሁ ኖሩ በጣም ተናደደ በጣም ማለት ነው እኔ ግን አልሐምዱሊላህ ጦሳችንን ይዞት ሄደ ነው አልኩት ለምን ብትሉ ሳስበው የጣለብን ቦታ በጣም አስቸጋሪ ነበረ እዛ ሰዓት ላይ ፍናርጎ ደግሞ በቃ ብቻ ታውቃላችሁ። ኪሳችሁ ያለውን ነገር የእኔ ስልክ ኪስ ሻንጣ ያለ ብር ምን ሻንጣ የነበረ ስንሸጥ ዋል ነው ነበረ። ያን ያን ራሱን እንትን ቢሉ አስቸጋሪ ነበረ። ልዳማው ብዙ ይሆን ነበር ግን አልሐምዱሊላህ። <laughs> እንግዲህ ማስጠንቀቂያም ከሆነ ያው ተዝብ በኋላ እኔ አሁን ሰው ማላምንም ምንም ማንም፣ አሁን እሱ ያችን ሀይላንድ ሲጣይ ሲለው ኑሮ ወላሂ በየዋህነት እቺ ማታስፈልጋለ በዚህ በተወደደ የጋዝ ምናምን ብሎ ነው አንስቶ የሰጠው ማለት ነው። እና ወዶች ይሄ እንዳጠቃላይ ትንሽ ከባድ ነው። ሌባ በቃ ኖርማል ሰው መስሏችሁ ነው። እንግዲህ እየሾፈረ ብታው እኔ ሰው ይሁን ባይ አውቀዋለሁ። አሁን ግን ምንም አታረጉት፣ እየጠገበ ነው እንደሱ እጁ ምናምን ማለት ነው ግን የባለዙ ሰውዬ ስልኬ ልፎኝ ሄደ ይላፈውና እላችኋለሁ። ሀባይ ባጃጅ እንግዲህ እቺ ምታዋት ባጃጅ ማለት በሷ ላይ ነው። ትልቅ እንደዚህ ታክሲ ውስጥማ ብትገቡ መቼም በቃ ምን ልበላችሁ ብትሰረቁም ይሻላል። እኛ ግን እንደዚህ አርገው ልፈውናል። እና አዲስ የምመጡ ተጠንቀቁ ላችኋለሁ። ደግሞ ቻናሌንም አበረታቱኝ ላችኋለሁ። እንግዲህ አሁን ገና ሰው አልገባም ጠዋት ነው እየቀረጽኩላችሁ ያለሁት። እንደምታውቁ ብዙ ሱቅ ተዘግቷል። በተለይ ላይ ያለው እታችም ያለው ትንሽ እየከፋፈቱ ነው። እኛም ከፍተናል እና የቤት እቃ ማዘዝም የምትፈልጉ የቤት እቃ ማዘዙን ውዶችዬ ቻናሌንም ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። መልካም ምኞታችሁን ግለጹ። መልካም ምኞታችሁን ለምትገልጹ ከልባ አመሰግናችኋለሁ። እንግዲህ ዴሴን ፎቅ ላይ ሆኜ ነው እየቀረጽኩላችሁ ያለሁት። ማሻአላህ ሀገራችን እንደምታወት በቃ እንደ ሳዑዲ ልትሆን ትንሽ ነው ያንቀራ። ማሻአላህ ሀገሩ ሰላም ከሆነ ደግሞ የማይሆንበት ምክንያት የለም እና ጥንቃቄ አድርጉ። በተረፈ በሌላ ቪዲዮ እንገናኛለን። ባይ ባይ